ውዶችዬ እንዴት ናችሁ? ሰላም ናችሁ ወይ? ተናደራችሁ? እግዚአብሔር ይመስገን። እንዴት ናችሁ? ስራ እንዴት ነው? ሁሉ ሰላም? እኔ ጋር አሪፍ ነው፣ ፈጣሪ የተመሰገነው። ውዶችዬ፣ ዛሬ ማለት ነው የምልላችሁ እንደመጣሁኝ በነግራችሁ ማለት ነው። እውነት እኔ ቆይ፣ የሚገርመኝ ማዳሞቻችን፣ ቆይ እኛ ፎቅና ምድር እየሰራን ምግብ እየሰራን ልጆቻቸውን እየያዘን ምን እያለን ቆይ፣ የምንደክም አይመስላችሁም? ነው ወይስና? እኛ በኤሌክትሪክ እንደ መኪና በኤሌክትሪክ ነው የምንቀሳቀሰው? ቆይ በቃ ምንም ይደክማቸዋል የሚባል ምንም አይነት እኮ ጭንቅላታቸው ይልኩ የለም። ለምንድን ነው ግን እኛ ሰዎች ያደለንም እንዲ ቆኘ አይደክመንም? ወይስ እኔ ጋር ብቻ ነው ቆይ። እውነቴን ነው ምላችሁ ማለት ነው። እዚች ጋር ቆጭሮ ሶፋ ላይ ተቀምጠው ወደ ሞት ለመውሰድ ከፎቅ ይጠሩሻል፣ እና ይሄን አቀንቢን ይሉሻል። ምንድን ነው ቆይ? ወይስ እኛ ሰው መስላ እንታ እንታያቸውም? ማርያምን እኔ በጣም እየገረመኝ ነገር ነው ማለት ነው። ትናንትና አሁን አንድ እንግዲህ ደምታ ነበር። እኛ ፎቅ እያቀደውን እያለ ፎቅ ተቀምጣ ከሳሎን ስልኳ ለመቀበል እኔ ስልኬን ስጭኝ ትለኛለች ማለት ነው። እኔ ፎቅ ሽንት ቤት እያጠብኩኝ፣ ፎቅ ስርዓት እየሰራሁኝ፣ እሷ ዘች ጋ ቁጭ ብላ ለመውሰድ እኔ ስልኬን ስጭኝ ምን ማለት ነው? እኔ በጣም ነው ያስገረመኝ በእውነት። ወይስ እኔ ጋር ብቻ ነው ወይስ እናንተ ጋር ማለ ይሄ ነገር ውዶች፣ ይሄ በእውነት ነው የምለው እኔ በጣም የንቀጠሚ ነገር ስለሆነ ማለት ነው። እንደዛ ሆነን ነው እኛ ገንዘብ የምናገኘው። እንደዛ ሆነን ነው ፎቅና ምድር ደከመን ሰለቸን ሳንን ነው እየሰራን ገንዘብ የምናገኘው። እንደዛ እያገኘን ግን ለማይሆን ሰው ደግሞ ገንዘብ እንልካለን። ለማይጠቅም ሰው ገንዘብ እያላክን እናባክለን። ውዶችዬ ገንዘባችሁን በደንብ ያዙ። ገንዘባችሁን አታባክሉ። በቃ ለማንም ማለት ነው ነጋገራችን ስንገብኮ እኛ ብዙ ነገር ይጠብቀናል። ብዙ ነገር ማለት ነው እግዚአብሔርን ትናንትና አሁን እንዴት ልጄ እንትን ላይ ስታወራ ሰምቻት ነበር፣ ማለት ነው የኢትዮጵያ ዩቱበሮች ከውጭ ሀገር የመጡትን ከአረብ ሀገር የመጡትን እዛ እያሉ ነው እንጂ ቅመሞች፣ ቅመሞች የሚሏቸው አገራቸው ሲገቡ ግን ዘር ብሎ አያዩቸውም። ሰላም እንኳን አይላቸውም አለችኝ። በጣም ነው የሚያጋንኗቸው አለች። እውነቷን ነው። ምክንያቱም እኛ አረብ ሀገር እያለን ብቻ ነው ሁሉም ሰው እኛ የሚወደን ሁሉም ሰው የሚያየን ማለት ነው። አገራችን ስንገባ ግን ዘር ብሎ የሚያየን ሰው የለም። በእውነቴ ነው። እሷ ግን ያው ዩቱብ የሚከፍቱላትን ሰዎች ነበር የፈለገችው እና አረብ ሀገር የመጣችው እንዲያይተው ነው ያወቋትና ሊያናግሯት እራሱ ፍቃደኛ አልነበሩም። እኛ ግን የነሱ ተመልካች ነ ሀያ አራት ሰዓት ቁጭ ብለን የነሱን ቪዲዮ ቁጭ ብለን እናያቸዋለን፣ እናሳድጋቸዋለን። ሀገራችን ስንገባ ገኛ ነገር ዘር ብሎ የሚያየን ሰው የለም። ዘር ብሎ ማለት ነው። አንደኛው እንደውም አስር ሺህ ብር ነው የጠየቀኝ አለች። በቃ ሊከፍተላት ከፍተላት ብቻ ማለት ነው። አስር ሺህ ብር ነው የጠየቀኝ ያለች። ያ ግን እኛ ነን የምናያቸው፣ እኛ ነን ተመልካቾቻቸው፣ እኛ ነን የምናሳድጋቸው፣ እኛ ነን ገንዘብ የምንልክላቸውም፣ እኛ ነን የምንጠቅማቸውም፣ እኛ ነን የምንጎደው ደግሞ እኛው ነን። ለምን እንደዚህ ለፍተን እየሰራን፣ ፎቅና ምድር እየሰራን፣ ምግብ እየሰራን፣ ማረፍ እንኳን እያማረን ሳናርፍ እየዋለን እግዚአብሔርን እንደዚያ እያደረግን ነው። እኛ እነሱን ማታ በሰዓታችን ጠብቀን የነሱን ቪዲዮ እናያለን፣ እነሱ እናሳድጋለን። ዞሮ ግን እነሱ እኛን አያዩንም። ነገ ኢትዮጵያ ብንሄድ እኮ እኔ ዛሬ የነሱ ተመልካሽ ነኝ፣ እነሱን አሳድጋቸዋለሁ፣ እነሱን እያየኋቸውን በጣም የነሱን መለወጥ እኔም በጣም ደስ ይለኛል። ነገ ሀገሬ ስገባ ግን የሆነ የማላቆን ነገር አስረዱኝ ብላቸው ዞር ብሎ አያዩኝም። ዞር ብለው ማለት ነው። ምክንያቱም እኔ እዚህ ሀገር እያለሁ ብቻ ነው የሚወዱኝ፣ እያለሁ ብቻ ነው የሚፈልጉኝ። ነገር ግን አያዩኝም። ሀገሬ ስገባ የሆነ ያልገባኝን ነገር ወይም ዩቱብ ክፈትልኝ ብለው ማንሽ ነው የሚለኝ። ምክንያቱም እኛ አረብ ሀገር እያለን ብቻ ነው ሰው የሚወደን። እንልክላቸዋለን፣ ገንዘብ የሚፈልጉት እናደርጋለን፣ ቪዲዮዎችን የምናየው እኛ ነን። አረብ ሀገር ያለ ነው ማለት ነው። እነሱ ግን እኛ ዘር ብሎ አያዩ ነው። ውዶች በደንብ እወቁ። እግዚአብሔርን ነው የምላችሁ። በደንብ እወቁ ማለት ነው። በቃ ቪዲዮ ማየት ካለባችሁ ራሱ የማዳም ቅናሞችን ምግብ ምግብ የሚሰሩትን ምግብ የሚሰሩትን ልብስ የሚተኩሱትን አሉ ብዙ ስራ እየሰሩ ዩቱብ ላይ የሚቀርጹ ልጆች አሉ። እነሱን አሳድጓቸው፣ እነሱን እዩዋቸው። እግዚአብሔር ነው ምላቸው። እነሱ ናቸው የሚጠቅሟችሁ ማለት ነው። እነሱ ናቸው በቃ። ምክንያቱም ከማዳም ቤት ይወጡ ውስ ይለፍላቸው። ከማዳም ቤት ወጥተው ደግሞ ሀገራቸው ሄደው እነሱም ውስ ደህና ኑሮ ይኖሩ። እግዚአብሔርን የማዳም ቅመም የተቸገረችውን የማዳም ቅመም ያየችውን ስቃይ ማንም ያየ ሰው የለም። እግዚአብሔርን አስር ዓመት አረብ ሀገር የሰራን እኛ እና ኢትዮጵያ ውስጥ ሆኖ አንድ ዓመት ሁለት ዓመት ዩቱብ የሰራ ሰው ልዩነት አለው። በጣም ትልቅ ልዩነት አለው ማለት ነው። በጣም ምክንያቱም እነሱ ኢትዮጵያ ሆኖ እየፈለጉትን እየለበሱ የፈለጉትን እየሰሩ የፈለጉትን እየበሉ ቤተክርስቲያን እየሄዱ እየመጡ ቤተሰቦቻቸውን እያዩ ነው የሚሰሩት እኛ ግን እዚህ ቁጭ ብለን ጠዋት እንነሳለን፣ አላርም ጆራችን ላይ እየጮኸ ማታ ደግሞ አስራ ሁለት ሰዓት ላይ ክፍል እንገባለን። የእነሱን ቪዲዮ ቁጭ ብለን እናያለን ሳንተኛ ማለት እኮ ነው። ደግሞ ቀን ጠብቀን ነው የምናየው፣ ሳሳን ጠብቀን ማለት ነው። የማዳም ቅመም ግን ምግብ እየሰራች የሆነ ስራ እየሰራች የምትለቀውን አናይም፣ እራሳችንን አናሳድግም። ለምንድን ነው ቆይ ውዶች፣ የለን ያልገባኝ ነገር ማለት ነው። ኢትዮጵያ ያለው ተወሮች እኮ እናንተ ውጭ ሀገር እያላችሁ ዱባይ እያላችሁ ሳውዲ እያላችሁ ኳተር እያላችሁ ብቻ ነው እናንተ የሚወዷችሁ። አገራቸው ብትገቡ ነገር አያውቋችሁም፣ በታምር አያውቋችሁም። ወንዶች እርስ በርስ እርስ በርስ በቃ እንትን በሉ እንጂ ኢትዮጵያ ያሉ ዩትዩበሮች እነሱ አላቸው። ዛሬ ባለ ኮንዶሚኒየም፣ ዛሬ ባለቤት፣ ዛሬ ባለ መኪና፣ ዛሬ ባለ ምን የሆኑት እነሱ ናቸው። እኛ አስር ዓመት አረብ ሀገር ለፍተን አንድ ነገር ዱምብሎ ነገር የለንም፣ ምንም ነገር ማለት ነው። እኛ ተመልካች ብቻ ነን። እኔ እስከ ዛሬ እግዚአብሔር ነው ምላችሁ ዩቱብ ከእንትን ካልኩኝ አንድ ዓመት ሆነ እንጃል፣ ግን እኔ ቪዲዮ ብቻ በማየት ነው እስካሁን ጊዜ ያቃጠልኩት ማለት ነው። ቪዲዮ ምናምን ለቅቄ አላውቅም፣ ቪዲዮ ሰርቼ አላውቅም ምንም ነገር ማለት ነው። የእነሱን ቪዲዮ ልክ ስራ ከጨረስኩኝ ቅላሴ ስገባ ቪዲዮቸውን ሙሉ ቪዲዮውን ሳይ ነው ማመሻው ማለት ነው። ኢቭን አድራለሁ፣ ይሳይ አድራለሁ ማለት ነው ሳልተኛ በቃ። ግን አሁን ላይ እኔ ለምን ቆይስቲ የእነሱን ቪዲዮ ዝም ብዬ ከማይ ለምን ዩቱብ አልከፍትም ብዬ የነታት ላይ ዩቱብ ዝም ብዬ ካፈትኩኝና አንድ ሁለት ቪዲዮ መልቀቅ ጀመርኩኝ ማለት ነው። እና ምንላችሁ ፈልጌ ነው የማዳም ቅመሞችን እናበረታታቸው እንደኛ ስደት ላይ ያሉትን አረብ ሀገር፣ እንደኛ እየተቸገሩ ያሉትን እነሱን እንዲሁም የእነሱን ቪዲዮ ብናይ ነው እኔ ደስ የሚለኝ ማለት ነው። አሁን እኔ የማዳም ቅመሞችን ቪዲዮ ነው የማየው። ምግብ ትስራ፣ ምንም ቪዲዮ ትቅረጽ፣ የእሷን ቪዲዮ አይቼ ኮመንት ሰጥቼ ሰብስክራይብ አድርጌ ነው እኔ ማልፈው። የማዳም ቅመም ይለፍላት። በቃ ከማዳም ቤት ትውጣ፣ አገሯ ሄዳ እሷም ባለቤት ባለሀብት ትሆን። እኔ የመዳም ቅመም ስትልባት በጣም ደስ ይለኛል። እግዚአብሔርን ነው ምላችሁ ማለት ነው 10 ዓመት 11 ዓመት ዘጠኝ አመት ማዳን ቤት ኩሽና ላይ እሷ የእሷ ምግብ ስንሰራ የእሷ ልጅ ስናይ ሳንቀመጥ እግራችን ከስር እንኳን እየተቃጠለ እየሰራን ነው የምንውለው ማለት ነው። እሷ እኔ ብታልፍ እሷ ቢያልፍላት የማዳም ቅመም ሀገሯ ሄዳ ነገ ጥሩ ህይወት ብትኖር ደስተኛ ነኝ። ምክንያቱም እኛ እሷም ልናበረታታት ይገባል። እግዚአብሔር ነው የሚላቸው። ውዶች እርስ በርስ ተረዳዱ፣ እርስ በርስ ቪዲዮ ተያዩ። ማርያምን ኢትዮጵያ ያለ ሰዎችን የማሆን ቪዲዮ እየለቀቁ ነው እነሱ። የምናያቸው ፕራንክ የሚል ቀልድ ሲለቁ እነሱን ቁጭ ብለን እናያለን። እኛ የመዳም ቁም ነገር እኮ ነው የምትለቀው፣ ቁም ነገር ነው የምትሰራው ማለት ነው። ለቤተሰቦቿ ለእናት ለአባቷ፣ ለቶ ወንድሞቿ የምትኖር ጀግና ሴት ናት። የአረብ ሀገር ሴት ማለት ነው። እነሱ ግን ሰው አድርገው አያዩንም። እኛ ሰው አንመስላቸውም። ውይ አረብ ሀገር ሴት ነው የሚሉት የሆነ ነገር ሆነሽ ታምሽ እንኳን ብትሄጂ፣ ወይኔ አብዳ መጣች ይሉሻል። አንቺ ዛሬ የጠቀምሻቸው ሰዎች፣ ለነሱ ያገሻቸው ሰዎች፣ የቆምሽላቸው ሰዎች፣ የተከራከርሽላቸው ሰዎች ነገ ስትሄጂ አብዳ እኔ መጣች ይሉሻል። በደንብ እወቁ፣ ሁሎች በደንብ እወቁ። እግዚአብሔር እንምላችሁ ማለት ነው። እድሜ ልካችን እኛ አረብ ሀገር ስንሰራ አንኖርም ማርያም እንደምላችሁ ይህን ቪዲዮ ደግሞ አድምጡኝ ውዶችዬ እኔም አዲስ ጀማር ነኝ አድምጡኝ ሀሳባችሁን ደግሞ ኮመንት ላይ ልክነሽ አይደለሽም ብላችሁ ሀሳባችሁን ኮመንት ላይ አሳውቁኝ ውዶችዬ ማርያም እንደምላችሁ ማለት ነው ደግሞ ሰብስክራይብ አድርጎ አድርጋችሁ ደግሞ ኮመንት ላይ አድርገሻሉ መልሽልኝ ብላችሁ ጠይቁኝ ንገሩኝ እኔ መልስላችኋለሁ እግዚአብሔርን ቪዲዮቹን እስከመጨረሻው ነው የማየው አይቼ ኮመንት ሰጥቼ ሰብስክራይብ ላይክ አድርጌ አልፋለሁ። ቢቻል ብቻ እኔ አስር ጊዜ ላይክ ባደርግ ሁሉ ደስ ይለኛል ማለት ነው። ምክንያቱም እኔ የማዳም ቅመሞች ከማዳን ቤት እንዲወጡ ነው የምፈልገው ከማዳን ቤት ወጥቶ አገራቸው ገብተው ከቤተሰቦቻቸው ጋር ጥሩ ሕይወት እንዲኖሩ ነው የምፈልገው። እና ውዶችዬ ለራሳችን እኛ እናስብ፣ ለራሳችን እንኑር። እድሜ ታክሲ አይደለም ቆማ አይጠብቀንም። ቆመን እድሜያችንን ዝም ብለን ማሳለፍ የለብንም። በቃ መስራት ባለብን ሰዓት ሰርተናል። ሀገራችን ሄደን ደግሞ የራሳችን ኑሮ መኖር አለብን ብዬ የማስበውን ቪዲዮ ነው ለእናንተ ለመቅረጽ የፈለግኩት። ነው ውዶችዬ፣ አበረታቱኝ። ላይክ ሼር፣ ኮመንት እና ሰብስክራይብ ያደረጋችሁ አበረታቱኝ፣ ውዶችዬ መልካም ስራ ይሆንላችሁ ባይ